በክልሉ ያጋጠመውን የጸጥታ ችግር ለመቅረፍ የጸጥታ አካላት እየሰሩ መሆኑን የደብረ ማርቆስ ከተማ አስተዳደር ገለጸ። ከተማ አስተዳደሩ በሕግ ማስከበር ስራ ጥሩ አፈጻጸም ላሳዩ የጸጥታ አባላት የማበረታቻ ሽልማት አበርክቷል። ተጨማሪውን ከግብረ ወርቅ ጌታቸውን እንከታተል። በከተማ አስተዳደሩ የሚስተዋለውን የፀጥታ ችግር ለመቅረፍ በሚደረገው ጥረት የተሻለ አፈጻጸም ላስመዘገቡ የፖሊስና የአድማ መከላከል አባላት እውቅናና ሽልማት ተበርክቷል። የደብረ ማርቆስ ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ቢምረው አሰፋ ሽልማቱ ለቀጣይ ግዳጅ የተጣለባቸውን ኃላፊነት እንዲወጡ የሚያስችል ነው ብለዋል። የፖሊስ ሰራዊት ራሱንና ቤተሰቡን ለአደጋ ከማጋለጥ በላይ መስዋዕትነት በመክፈል ጭምር የከተማው ሰላምና ደህንነት ለመጠበቅ ከሌሎች አጋር የጸጥታ ኃይሎች ጋር በመቀናጀት ህዝባዊ ኃላፊነቱን በአግባቡ እየወጣ ይገኛል። በዚህ ፈጣኝ ወቅት ህግ ለማስከበር ከፍተኛ አስተዋጽኦ ላበረከቱ አመራርና አባላት የማዕረግ፣ የእርከን፣ የሰርቲፊኬት፣ የትምህርት ዕድል ተሸላሚ ሆነዋል። ስለሆነም የእውቅና የተሰጣችሁ የአመራርና አባላት ለተሻለ የግዳጅ ፈጸም በመወጣት መንግስትና ህዝብ የጣለባችሁን ድርብ ኃላፊነት መወጣት ይገባቸዋል። ከተማዋን ለኗሪዎች ምቹና ሰላማዊ ለማድረግ የጸጥታ አካላት በከተማዋ አንጻራዊ ሰላም እንዲሰፍን ላደረጉት አስተዋጽኦ ምስጋና ያቀረቡት የደብረ ማርቆስ ከተማ አስተዳደር ተወካይ ከንቲባ አቶ መኮንን ሙሉ አዳም ወደፊት የተጀመረውን ሰላምን የማስፈን ሂደት በተሻለ ለመፈጸም መስራት እንደሚገባ አሳስበዋል። ከተማችን ፍጹም ሰላማዊ ከተማ እንድትሆን በልማትና በኢንቨስትመንት እንዲሁም በቱሪዝም ከሌሎች ከተሞች ቀዳሚ ከተማ ለማድረግ አሁን የጀመርነውም አንጻራዊና የተሻለ ሰላም ወደ ፍጹምና ዘላቂ ሰላም ለማምጣት በትጋትና በቁርጠኝነት መስራት የግድ ይለናል። በቀጣይም የጀመርነውን እግር የመትከል የህግ የበላይነትን የማረጋገጥ፣ ልማትን የማፋጠን ስራ እጅና አጓንት ሁነን ተባብረን፣ ተቀናጅተን በተሻለ ደረጃ እንደምንፈጽም በሙሉ ልብ ማረጋገጥ እፈልጋለሁ። ብርጋዴን ጄኔራል ሶፊያ መሐመድ ሀገራዊ አንድነትን ለመፍጠር ህዝብና መንግስት የጣለባችሁን ኃላፊነት በመወጣታችሁ ክብር ይገባችኋል ነው ያሉት። ሰላምን ለማስፈን ማህበረሰቡን ከጸጥታ አካላት ጎን ሊቆም እንደሚገባ መልእክት አስተላልፈዋል። የሀገሪቷን አንድነት ለመጠበቅ በልጅነት እድሜያችሁ ከህዝባችሁ ጎን ቆማችሁ ሁሉንም መስዋዕትነት ለማክፈል ዝግጁ ሆናችሁ በመገኘታችሁ በግሌና በሚመራው ክፍል ሊያመሰግናችሁ ወዳለሁ። ዛሬ ተሿሚ ስለሆናችሁ ጓዶች፣ ሌላ ተጨማሪ ኃላፊነት አለባችሁ። የጸጥታ አካል ያልሆነም እያንዳንዱ ኢትዮጵያዊ በሚገባ ራሱን ጠብቆና ለሰላም ጸንቶ መታገል ሲችል ነው። እውቅናና ሽልማት የተደረገላቸው የጸጥታ አባላት የተሰጣቸው እውቅና ለተሻለ ስራ እንደሚያነሳሳቸው ገልጸዋል። ከህብረተሰቡ ጋር በመቀናጀት ለከተማዋ ሰላም መረጋገጥ ከመቼውም ጊዜ በላይ በትጋት እንደሚሰሩ አስገንዝበዋል። ህዝባችን እያሰለፍን አንድነቱን እያጠናከር ሰላምን ከመቼውም ጊዜ በላይ በቁርጠኝነት እንድንሰራ ትልቅ የሆነ ወኔ ፈጥሮልናል ብዬ አስባለሁ። በዛሬው ማበረታቻ ሽልማትና የደብ ሽልማት ግን ከልክ በላይ አስደስቶኛል። ለቀጣይም እስከ ህይወት መሰረት ነት ከፍዬ አገሬ ነጻ ለማድረግ እንቅስቃሴውን እቀጥላለሁ ማለት ነው።